አሰርታለች። ከዛ ሌዝቢያን ናቸው፣ ቲሸርት አሰርተው ምናምን እከክ ሆነ። ስለምታውቂ ሁኔታውን ታውቀዋለች። እኛም አናውቅም። እኛ የምናውቀው እህትነት ነው። ቲሸርት ማሰራት ሌዝቢያን ያስበላል? አሁን ኢትዮጵያ ውስጥ እኮ ገላቸውን አብረው የሚታጠቡ እኮ ማህበረሰብ ነው ያለበት፣ ያለንበት ሀገር እኮ ኢትዮጵያ ውስጥ። አሁን ድረስ ሴትና ሴት ገላ ሻወር ይወስዳል፣ ወንድና ወንድ ገላ ሻወር ይወስዳል። እንደ እህትና አንድ ወንድም አሁን ድረስ የሚታይ ማህበረሰብ ነው።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 እንዴ ጋይ ዝም ዝም ስንላት ላይክ የፈራናት መሰላት። ጸጥ ስንላት ምንፈራት ምናምን በቃ እንደዚህ እኔ ያለ ማን አባሽ ነሽ አንቺ። ሪከርድ እያረክሽ ለቃቃሚ 24 ሰዓት ሙሉ ነው ላይቭ ላይ እንዲቁጭ ብለሽ ተደቅነሽ ሪከርድ እያረክሽ ለምት ኖር ልክ ለዚህ ማህበረሰብ እኔ እንደማያቀኝ ልክ እኮ የማታውቂኝ ነው የሚመስለው። ሪከርድ አድርጋ ምናምን በቃ ይሄው ቤታ እንዲያለች በቃክ እኔ ኃጢአት ባይኖርብኝ አሳየሽ ነበረ። ባህላችን ባይኖር እዚህ አደባባይ ላይ እየተናፋው ምን አባሽ ታመጫለሽ? ማነሻ አንቺ ቆራጣ የወንድ አሸቦ ሴትማ ልልሽም ብብታም ብልታም እካክ እንዴ ዝም ብላ ጋይ ጸጣልኳትኝ ላይክ ዝም አልኩ። ቤታ ንቀሽ ተይ፣ ንቀሽ ነይ፣ ቤታ በቃ ተያት፣ ናቅያት፣ ናኳት፣ ናኳት። እኔ አልታረቅ ስላት ደሞ እንዴ ይቅርታ ሽን አልቀበልም። እንዳንቻይን አውሬ ስለማቀሽ እኮ ነው፣ አስቀድሜ እኮ ስላወቅኩ ነው። ጉቺ ዛይ ስመጣ ጉጂ ጉቺ ዛት ስትመጣ ጋይስ፣ ይቅርታ ልጆችን ይንሳኝ፣ አንቺ ላይ አልደርስም። ይንሳሽ፣ በነሳሽ። በልጆቻችሁ የውሸት የምትምሉ በነሳችሁ። ለእናንተ አይነት ሰዎች ልጅ መስጠት የለበትም ነበር። አውራሪስ ቀንድ አውጣ ለእንዳንቻ አይነት ሰው ልጅ መስጠት የለበትም ነበር። ምናምን ሽን ደፍኖ ባስቀመጠው በልጅሽ ትም ያለሽ መልሰሽ ማይሆን ነገር በልጇ ላይ ማለችሁ ታስታውሳላችሁ። ጉቺ ይዛ ስትመጣ ልጆቼ እላታለሁ አይባልም ማለት እላታለሁ። ሰው ሌዝቢያን ላይ ስትሳደብ እናንተ አትልም። በሃይማኖታችንም በባህላችንም እንደዚህ አይነት ነገር ሰው ይባላል ይባላል ወይ አይባልም? ሰውን ለመናገር ሰው ሰውን ስትሄድ ሰው ያማዋል ብላል የምታስበው ነገር ነው አይደል? የምትናገረው ያማታል የሚለውን ነገር እያነሳሁ ነው። የምደቁሳት ውፍረትሽ ነው። ወፍራም ነው ዘረጦነሽ። ተንቀሳቀሺ።

አንገቴ ሌላ ሴትዮ አጥቢ እንስሳ ላም ኳሻ ኮራ እንዳለ በሽታ ቲቪ ኤድሱ ምኑን ጨብጡ፣ ባንቡሌውን ሁሉን ነገር አንችላለን። ላይ እንደምናየው ተንቀሳቀሺ አጋሰስ ቦምብጅ እንዴ ስድብ እኮ ቀላል ነው እኮ መሀይም መሆን ነው እኮ የሚጠበቀው ጋይስ። ማሐይም እኮ መሆን ነው ለመሳደብ ጋይስ፣ መሀይም። ደደቦ ናችሁ እዚህ ቲክቶክ ላይ መምጣ ነው። ቢያንስ ቤታ ሰርጀሪ ተሰረቤ ቢያንስ ተለወጥኩብሽ ሰርጀሪ ሆነ ተቆረጥኩ፣ ተመጠጥኩ፣ ተነፋው ካንቺ ተሽዬ መጥቻለሁ። አንቺ ምናባሽ ነው የተለወጠ ነገር ያሳይሽ። ህጻናት ማንጫጫት ነው፣ ከኋላ ድስት መቆርቆር ነው፣ ይሄ ተቀበረ አንገት ማሳየት ነው። ሰው መቶ በጊፍት ተቀጣያል። ሰው መቶ እንደ ጊፍት ይስጥሽ። ልብስሽ ሶስት ቀን ለምትለብሹ አረ ለዚህ በክት ደሙን አንቆ እንዳይገለኝ ቡቱቱ ድንብላል ገሰሩ ኢቨን ይሄን አሁን ይሄንን ይሄንን ሁላችን የምንጠቀምበት ፊልተር አድርጋ መታ። እስኪ ፊልተር አድርግ ያለው አሁን ጊፍት የሚሰጠኝ ካለ ፊልተር ስላደረግሽ አይደለም ሰው ኢፌክትሽን ስለቀያየርሽ አይደለም የሚሰጥሽ። መጀመሪያ ታጠቢ፣ ታጠኝ፣ ጨብጣ ታጠኝ፣ ገብበት ፀጉር ራሱ ይጎነጎናል። ብልትሽ ምንሽ ሳይቀር በፀጉርት፣ እንደ ቺምፓዚ ተሸፍኖ እዚህ መተሽ። ሐሜት ቀንና ሌሊት ሐሜት፣ ጉንጫም፣ ቦርጫም። ምን ዛሬ ዘንድሮ ስድብ ታውኩኝ፣ ስላማረብኝ አትቃጠሉ። ስሳደብ መከራ፣ ዝም ምስል መከራ አቃለሁ። ባልሽ ጥሎሽ ሄዷል፣ በቃ ፈቶሻል። እህል አትሰሪማ፣ አጋሰስ፣ እቤትሽ አይጸዳም። ትቶሽ ከልጆች ጋር ቴንክ ዩ። በቃችሁ፣ ልጅ ትቶሽ ደግሞ። ይሄንም ጊፍት እኮ ነው የሚያቃጠላት እቺ ሴትዮ። ጊፍት በተሰጠኝ ቁጥር እኮ ነው ደግሞ የምትቃጠለው። አፈር ያስበላሽ አፈር ቢ ደች ያስበላሽ ድፍት ያርግሽ አያኑርሽ። አሉ ባልተኛ የቀጠና ወሬ አዳሽ እን ከአገር ቤት እያለሽ ፍራሻ አዳሽ ሳይቀር የለጠለጠሽ ሴትዮ እዚያውን መተሽ በሕፃናት ማለት ምን አባሽ። እኔን እኮ አሁን እኮ አንቺ እኮ ስሚ፣ ሰውነትሽ ባይከብድሽ እሹሩሩ አርገሽ አጥብተሽ የምታሳድግኝ ሴትዮ እኮ ነሽ። ሰውነትሽ ይከብድሻል እንጂ ቴንክ ዩ። ሰውነትሽ ባይከብድሽ ጡት እያጠባሽ እሹሩሩሩ እያልሽኮ ታሳድግኛለሽ። አንጎራ ራስ ማናት ወገን ይላል። እቺ ቦምብ እጅ አላወቃቸዋትም። ልጆችሽን እንዲህ ብለሽ የምታይ ልጆችሽ ከስር ሆነው አንቺ እንዲህ ብለሽ የምታይ ቦርጭሽና ጡትሽ እንዲህ ተከምሮ እንዴ ቤታ እንዴት አማረባት! ምን ጉር ነው ዘንድሮ? ከዚህ በላይ ታየኛለሽ። እኔ ነው የምልሽ፣ እኔ ቤት ታይ። እኔ እንደ አንቺ ሰውም ቅስሙ ሲሰበር ተነስቼ ቡታን ታይን በአናቴ ደርቤ ቫዝሊን በጭንቅላቴ ሞልቼ አይደለም መጣው፣ ዝንጥ ብዬ ነው መጣው። እናንተን የሚያቃጥላችሁ እንዲህ ከሆነ፣ በደንብ ጨጓራሽ እርር ይበል። ያለኝን ገንዘብ ሁሉ ለምንዲህ አይሟጠጥም። የሚታይ ነገር ነው የሚያስከብሩ። አሳይሻለሁ እንዴ ዛሬውን ቁጭ ብለን ሌዝቢያን እንትን ብለው፣ ይህች ይች ደግሞ እበት ልጅና ቤቷ በያ ታዲያ ይ ስለሷ ጋይስ ጉቺ አይደለችም ፊንገር ሾም አይደለችም። ስለሌለ ስሟን የማትጠራ እንዳው እንዴት እንደምትቀፈኝ እንዳው ከቲክቶክ የምጠላት ሴት ብትኖር እሷን እንዴት እንደምታስጠላኝ በክት በክት በቃ ረፋ ምን ሆናቸው? ለእናንተ ለነገሩ ስሟን እኮ አያችሁ አይደለ? እኔ አሁን ለምሳሌ ሰው ስለ እኔ በሆነች ምልክት እንኳን ቢያወራ ታቁኛላችሁ። በመጥፎ ሚን በጥሩ ስም የቀተወራ ታቁኛላችሁ። ማንም እኮ አያውቃትም እኮ አሁን ሰው ኢቭን እንኳን አንገቷ የተቀበረ ቦምብጅ በሰው የምትቀና የምትቃጠል። እንዴት ቲሸርት ተሰራ የቤታ ቲሸርት፣ እንዴት ያ ማናት ቺዊች ደግሞ አህያ መጣችብኝ ፌለ ማናት ዲቦራ፣ እንዴት የቤታን ፎቶ በቲሸርት አሰራች ብላ ታንቃት፣ ሌዝቢያን ናቸው ብላ ልትሞት ሀገር ቤት ብትሄጂ ያክስትና ያጎቶች ልጆች አንድ ሻወር ቤት ተጣበው ገላቸውን ሻወር ይወስዳሉ። አንድ ቤት ውስጥ ተጣበው። እኛ እንደዚህ አናቅም። እህቴ ናት ጓደኛዬ ናት ስለምትወደኝ በቲሸርት አሰራሽ? ምን አባሽ አንቺ ማን ያሰራሻል? ለቲሸርት አይደለም ለጎን እንኳን አንድ ታክሲ ውስጥ ተሳፍረን ከአንቺ ጋር እኮ መሄድ አንችልም። ቁናሳም ቁናሳም እንዴ አገጭሽን የሚያለብሽ ሴትዮ ስለ እኔ ቁጭ ብላ ሰው ሁሉ ታዝቧት። ነጭ ጋ ሄዳ አስቲ እግዚአብሔር ነጭ ጋ ሄዳ ደግሞ በትክክል እንኳን እንግሊዝኛዋን ብታወራ ምን አለ? እንደው ምን አለ ቁጭ ብላ ስለ እኔ ለነጭ ስለ እኔ ትጠይቃለች። ቅስምሽን ሰብራ አባረረች አሉ ባልተኛ። ነጭ ድረስ ሄደር ደግሞ ዛሬውን ቁጭ ብላ ዲቦራ ቤት ነበረች። ዲቦራ ቤት እንዳጋጣሚ የሆነ ቲቪ ላይ የሆነ የፖርን አለ አይደል እንትን መጣባት፣ ወይ ቲክቶክ እንዳይዘጋብኝም መጣባት ማለት ነው ከኋላዋላይ ከዛ ሲመጣ እሱን ስክሪንሻት አድርገችና የኔን ቲሸርት አድርጋ ስራሽን ስለምታቂ ነው ስለምትጎራጎሪ፣ ስትጎራጎሪ ባልሽ ከነ ልጆችሽ ትቶሽ ሄደ። ስራሽን ታቂያለሽ። እኔና ዲቦራ ግን ወይም ደግሞ ሌላው የኢትዮጵያ ማህበረሰብ ቲሸርት ስታሰራ ሲያምር ፍቅራችሁን አይለየው እህትና ማቾች ነው ያለው ፍቅራችሁን አይለየው እህትና ማቾች ነው ያለው። አንቺ ግን ሌዝቢያን ዘለሽ ስራሽን ታቀያለሽ። አዳርሽ ሙሉ ስት ምናምን ስትበያ ድረሽ ይሁን አላቅልሽ። አንቺ አህያ ከብት ጭራሮ ደግሞ ልክ እንደ ተማሪ ሰው ታወራለሽ። ግማታም ወይር ሀውስ ውስጥ በየ እንት ስትገፊ ያረ እንደም ምትዩ እሱንም የሚያቃጠልሽ ማን አባ ሶስት ዲቃላው ለጃለሽ ለእኔ ለቤት ታቋይ አይደለም የሚውለርሹው እግርሽም ማን ክፈቻለሽ ብርግድ ደግሞን የሚመክሩ ሰዎች የሚያስቁኝ፣ ሰባት አስወርደው በስምንተኛው ሳያስቡት ወልደው ከዛ ልጆች አትውለዱ ምነው ልጆች እርግዝና ከመጣ በዛ ያዙት ልጅ ጸጋ ነው ይላሉ። ሰባት አስወርዳለች በየሀገሩ ሰባት፣ በየሀገሩ በየክልሉ አስወርደሽ አስወርደሽ አስወርደሽ፣ መጨረሻ ላይ እድሜሽ ሊነጠንጥ ሲል መድኃኔዓለምዬ ብለሽ ለሰራሁት ኃጢአት ይቅር በለኝ ብለሽ እንደምንም ልጅ አንድ ሲሰጠሽ ከዛ እዚህ መጥተሽ አፍሽን ትከፍቻለሽ። እከካ እባጫ አንሹ ሀይ እየጠጣሽ እናንተ እስኪዘኑልኝ ዘኑልኝ ዲ ጉደኛ እኮ ሰው ናት። ዛሬ በጣም ገረመችኝ። እናቴ እትምት ምን አይነት በቃ ምን አይነት ምቀኛ ቅናታም ሰው ናት። አሁን እኔ ዛሬ እንዲህ ነው አደለ ያስወራሁሽ፣ ሳምንት እንድትሰለኔ እንድታወሪ ያርግሻል። ብቃቴን አሳይሻለሁ። ደግሞ ሰው ትፈራለች፣ እንትናን ትፈራለች፣ ፈራለች ምናምን እከካ። አንቺ አይደለሽም ከዛች ኦርደር ደርጋ እነካ እኔ ስፈልግ እሽታ አደርጋታለሁ እስኪ ወንድ ወንድ ናት አልኳችሁ እሷ ወንድ ናት ላይ ሌወታ እኔን ስም እየጠራ የተገጣመ ብያል እኔ አሉባልተኛ ቱሽቱሽ ትሽቱሽ የሴትኛ ዳሪ የሰባተኛ ቁራማሽ ሴት አይደለውም ምን ልክሽን ነው ምነግርሽ ሰባተኛ ላይ እኔ ይሄ ምድ ጀብሎ ዘዋሪ አይደለውኝ ሴትኛ ዳሪ አይደለውም ሀሜት ማወራው ነገር ከፈለግሽ ፍለፊት ግጣሚ ብዬሻለሁ እደግምልሻለሁ አህያ ተራርቀን እንጂ አሳይሽ ነበረ በጡቴ ነበረ አንቺን ግንባረሽን ብዬ እምደፋሽ ምን አባሽ ግንባር አለሽ ሙሉ በስጋ ተሸፍነሽ ደቦጬ አቦ ጂጂን አይደለም። እናንተ ደግሞ ወይኔ አምላኪ ወይ ዘንድሮ ምን አባሽ በስጋ እንዳለ ተሸፍነሽ ቤቢ ፓውደር አድርገሽ ነው እግርሽ መሀል ላይ የምትራመጁ። እግርሽና እግርሽ እንዲህ ሽንፍላ ፈጥሮ እየተላላጠ የምትሄጂ ሴትዮ፣ እንዲህ ተከፋፍተሽ ነው የምትሄጁ? ወይ ደግሞ የልጆችሽን ቤቢ ፓውደር ነው ላው ላይ ነፍተሽ የምትሄጁ? ጉጣም ለምጻም እንዴ ዝም አልኩ ጋይስ። እስኪ እስኪ እናንተ እስኪ ወገን ሆናችሁ እንደው እንደው ገለልተኛ ሆናችሁ ከጠላት የጭምር እስኪ ተመልከቱ። እች ሴት ይዮና ስሟን አልጠራ አላነሳ፣ ዝም ብላ ብቻ ቤታ ቤታ ቤታ ቤታ ቤታ ትላለች። ጥፍረ መጥምጣም አንጎላ ከአንድ ምንድነው ናይጄሪያዊ ፓስተር ነው አሉ። ናይጄሪያ የምትሉ ስለ ናይጄሪያ የምታውቁ ናይጄሪያዊ አይምሮሽን እስክትስቺ ድረስ የደከለሽ አንቺን እንጂ ነው ቤታ አይደለም። ያሱ ከናይጄሪያ ወለድሽው አንቺ ነሽ፣ እኔ ቤት አይደለሁ ናይጄሪያም ሰዎች ናቸው። እንደው እንዲህ ከፍተሽ ስትሰጫቸው የተበረገደ በራ አግኝተን ብለው ገብተው እንጂ ከአንቺ አይነት ሰው ጋር ማን አባሽ ይተኛል? አተላ፣ የጠንቋይ ልጅ፣ የከዳሚ ልጅ። እድሜ ልኮን ቁጭ ብላ ስለ ሴት። እስኪ ራስሽን ህይወት ኑሪ፣ ህይወትሽን ኑሪ፣ ተለወጪ። ጋይስ፣ እንቁርቲ እንደምናገረው እስኪ ገለጽ አድርጌ ልንገርላቸው። እንቁርቲ እንቅርታ፣ ማን ነው እየተናገርኩ ያለሁትኝ? ማንንም አይደለም። ማን ፊንገር ሾን አይደለም ዲጂን ማለት እንቁርቲ ነው እየተናገርኩ ያለሁት። አትደናበሩ። እኔ እኮ በነፍስ ነው ምደርስላችሁ ዛሬ። ብላ ብላ መጣ ዲቦራ። ቲሸርት ያሰራችሁ ሌዝቢያን ስለሆነ ነው እንዴ? አውራጣት የሌለሽ አውራጣት የሌለሽ ልጅ ወልደሽ ልጆችሽን እንኳን ማለት ነው እንደ ሕፃን ልጅ አቅፈሽ የግሳት ጊዜ ያለፈብሽ እጅሽ ቦምብ ከማከሉ አንጻር ቦምብ እጅን ያለሽ ልጆችሽን እሽን እንደ ሌላ ውጻ ልጅ እንዲያርገሽ እንዲህ እንዲህ እንዲያሽ አጋዝተሽ አላደግሽም። እንዳገጃቸው በእጅሽ ተብለሽ እከክ እኔ ለአንቺ እንደዚህ አይነት ልጆች ቢሰጠኝ ሶስት ልጆች ኖሮኝ በዛሬ ትኩረት የሚያስፈልጋቸው ከሆነ ማርያምን ቲክቶክ ላይ ስለ አሳው አሉ አላወራም። ከልጆቼ ጋር ነው የምዝናናው። እድሜ ልክሽን ሰው ፒስ እንደ እድሜ ልክሽን አይለፍልሽ። እድሜ ልክሽን አንገትሽ ተቀብሮ ይቅር ተንቀሳቀሺ። እኛ ወፍራም እያለን እንዳንቺ ነበርን። እንቅልፍ የለንም። እኔ ኮ ተረድቼሽ አለው ስኪዝ ሚ ጋይስ ተረድቼሽ አለው። ሰርጀሪም ለመሰራትም ገንዘብ ያስፈልግሻል። እካክ ከምን አባሽ ጉሮሮ ተርፎ ነው ዌርሃውስ ውስጥ ስትደፋደፍ የነበረች ሴትዮ ምን አባሽ ሞልቶልሽ ነው እንትን የምትይው ስለ ሰርጀሪ ስለማውራት? ሽንፍላ እቺን ነበር ወታደር ቤት ወስዶ እቋን በባልጩት መግረዝ

ንከካ ረብ በህይወቴ ቱርክን እንኳን በህይወቴ አይቸው ማላቆን አገር ወስዳችሁ እዛ እንኳን ከታችሁኝ እኔ ምንም ምንም አልተሰማኝም። ቢካዝ ስቶሪ ላይ ገብታችሁት በእኔ ቤት እናንተ በእነሱ ቤት እኔ፣ ለማሳቀቅ ነው አይደለ? እኔ ስቶሪ ላይ ያረግላችኋል። በቃ በፌክ አካውንተር መጥምጠው የድሮ ፎቶ ይንተለጥፋል። አያችሁ፣ ስቶሪ ላይ አያችሁ። ቂጤ ምን ነው ቂጤ እንደነበረ ከፌስቡክ ላይ አምጥታችሁ፣ ድሮ ከፌስቡክ ላይ የምታመጡ አንተ ደግሞ ጥንባታ የምትለቡት አንተ ሸቶ ነው ታጣፍ አሁን እኔ ኔን ቤታ ምን ምን አሁን እኔ ቁርጥም ከነ ጠፍሬ ቁርጥም ጥብ አርገ ከነ ህንዷ ነው ዋጣ አድርገ የምትበላኝ። እኔ ቤታን እበት የገዛ ፓንት ሸቶ ነው ወይ ቤት አልታጠብም። ተነስተ አለቅልቅ እከካ እንዴው አለ አልደነግጥም። ራሱ ለነገሩ ከዛ ጫብጣም ጋር መተክ እንዴት! ወሬ ሁሉ ወሬ ወሬያች ሁሉ ከፓንታ ያወጣ፣ ከሽታ ያወጣ፣ ከጉዳፋ ያወጣ። እስኪ ጸዳ ያለ ወሬ አውሩ። እስኪ ጽድት ያለ ወሬ ስለ ገንዘብ አውራ ስለ ኑሮ መለወጥ አውራ። እድሜ ልካችሁን ቱሽቱሽ ቱሽ፣ ቁጭ ቁጭ ቁጭ ቁጭራ፣ ሰፈር ወሪያ ሁሉ ቁጭራ። ቤታ ተሰርደሪ ተሰርታ ቤታ ፀጉሯን እንዲቀይራ። በቃ ነይ ቤቴ ግቢያ። ለካክ እኔ እንኳን የስንት ታናሽሽ፣ እንዳንቺ አይደለሁ እንዳንቺ አይደለሁ። ባልሽን ፈተሽ ልጆችሽን በታተነሽ የት እንዳለሽ እንኳን አይታወቅም። ካንቺ ምን ባሽ ትምህርት ነው የምንማረው? ባል መፍታት ነው። ባል ፈቶ ልጆችን እግር ካፍተሽ የትም ሰጥተሽ ሶስት ልጅ ወልደሽ ከዛ በኋላ ትዳር ፈተሽ ሲንግል ማም። ልክ እንደ ቁም ነገር ደግሞ። ተበድለው እኮ ተበድለው ተደብድበው ምናምን ያለፉ ሰዎች እሺ፣ ሲንግል ማም ነን ቢሉ እረዳቸዋለሁ። ተበድለው ለልጆቻቸው። እንዴ ሲንግል ማም እኮ የሚባሉት እኮ እንዴት ነው? ባሎቻቸው የሚጠጣ የሚሰክር የሚበድል ምንም ነገር ለልጆቹ ማያረግ ከሆነ ኦኬ፣ ከዛ ሰው ጋር ትለያያላችሁ ምክንያቱም ለልጆቻችሁ መኖር ስላለባችሁ እናንተ ለመኖር ልጆቻችሁ ልጆቻችሁ ለመኖር እናንተ መኖር ስላለባችሁ። እንደዚህ አይነት ግን ከናይጄሪያ ፓስተር ጋር ከምን ጋር እግሯን እየከፈተች ስትታመስ የነበረች ሴትዮ ስለ ከኔ ተማሪ ምን አባሽ ነው? ከአንቺ የምማረው ዌርሃውስ ውስጥ ካርቶን መግፋት ነው የምማረው? ዌርሃውስ ውስጥ ካርቶን እየገፉ እዚህ ሀገር ወይንስ ሶስት ልጅ ወልደሽ ልጆችሽን ትኩረት ማሰጫቸው የእኛ ፔጅ ላይ ነው የምትዩ፣ ወይንስ ባልሽን ፈተሽ የትም መበረጋገር ነው የምታስተምሪ? ካንች ስንት አሉ እኮ። አሁን እዚያው እነ ገሊላ ምናምን እነሱ ቢሉ ያምርባቸዋል። ደና ትዳር ይስጣችሁ ቢሉ አታያቸውም። እነ ገሊላ ቢያወሩ ታቋቸው አላቸዋል። ሀብታም ናቸው። ሀብታም ቢሰድበኝ እኔ ደስ ይለኛል። አሜን፣ ስደበኝ እያልኩ ነው የምቀበለው። የተማረ ሰው ቢሰድበኝ ስደበኝ ነው የምለው። ከእኔ የማትሻይ የራስሽን ፓንት ማትቀይሪ ሆድሽን እንኳን እንደ ሰው እንዲሙሙሽን ጎንበስ አለ አርገሽ የማታይ ሴትዮ፣ እንቅርታም እንቁርታም ስለኔ ታወራለሽ። ያውሩ፣ እዚያ አሉ። አረ በጣም ብዙ ጽድት ያሉ ሰዎች አሉ። ማርያም እንግዲህ ጽድት ያሉ ነብይ ሰድን። ያው አንዳንድ የተማሩ ሰዎች ምክር ሲሰጡኝ የሆነ ተንኮስ ሲያደርጉ አልናገራችሁም፣ ላሽ ብየንም ማልፈው። ያው እዚህ ቲክቶክ ላይ የለም የተማረ የለም፣ ሁሉም ደንቆሮ ነው። አንድ ላይ የተያዘን ደንቆሮች ይችላል። ግን ትንሽ የተሻለ ሰው ሲናገረኝ ዝም ነው የምለው። ቆንጆ ሰው ሲናገረኝ አልናገርም። ራሱ የሚጠብቅ ሰው ሲናገረኝ አልናገርም ቦርኮ ቦርኮ ሲናገረኝ ነው ለምንም ለው አምላክ ምን በድዬ ነው ይሄ እኮ እርግማን ነው ጋይስ እንቁርቴ ስለኔ ስታወራ መረገሜን ነው ማቀው አያቴ ስማኝ አልሄደችም ረግማኝ ነው ጉድጓድ የገባችው ብትባርከኝ አያቴ ኖሮ እግዚአብሔር ልጆ ብባረክ ኖሮ ቆንጆ ሰው ነበር የሚሰድበኝ ባለሀብት ሰው ነው የተማረ ሰው ነበረ እኔን ሊመክራ የሚገባው እች ኩሽና ማድሜት ማድቤታ አመድ እየበጠበጠች ፊቷ ላይ የምትበትን ሴትዮ እኔ ላይ ቁጭ ብላ ስለኔ ታወራለች። እከካ ሽቦ አይኖ ሽሆን አቴንሽን፣ በጣም አቴንሽን እፈልጋለሁ። እሰጣታለሁ፣ ለዛሬ አቴንሽን እሰጣታለሁ። ቅጥቅጥ አድርጌች ጨብጣ አንድ ሳምንት ሳስለፈልፋት ደግሞ እንዳለ አንድ ብሔርን ነው እየሰበሰበ የሚለቅም እሷ እሷ እሷ እሷ አልችል ብላ ያችን ኦርደሯን እኮ ነው ትፈራይታለሽ። እከክ እኔ ማንንም ፈርቻ አላውቅም እዚች ምድር ላይ። ስድብ ያቆምኩት ለራሴ ክብር ብዬ እንጂ እንደ ድሮ አልናገረው እንጂ ማንንም ፈርቻ አይደለም። ማንም ማንንም አይፈራም። ቁርቁር አዟሪ ማንም ማንንም አይፈራም። እስኪ ማን ማን እስኪ እስኪ ወጥቶ እኔ አልኳችሁ እኮ የእኔ በጣም በጣም በጣም በጣም ወዳጅ ስላለኝ አይኖ ያቃጥላል። አይኖ ያቃጥላል። ያቃጥላል ይሄ መታደል ለሚባል አንቺ በኩርኩም ማኀይም ፀጉርሽ ከኋላ ወደፊት በኩርኩም ተኮርኩመሽ ያመጡሽ ቤተሰቦችሽ ረግመውን ያመጡሽኝ። እኔ አያቴ ረገመችኝ፣ አንድና አንድ ነው። በእንደዚህ አይነት ደቦጬ ስራ የማይሰሩ ንፍጣም ተሰደቢ ብላ አያቴ ረግማኝ ነው ሄደችው። ከዛ በተረፈ ሌላ አልረገመችም። ራስሽን ታጠቢ፣ ተኳኳይ፣ ራስሽን ጠብቂ ሚል ደግሞ በጎን ጣል አድርጋልኝ ሄዳለች። ራስሽን ጠብቂ፣ ልብስ ቀይሪ በአሜሪካ በደር ቡትቱ በሞላበት ጨርቅ በሞላበት አሁን አሜሪካን ሀገርስ፣ እንኳን አሜሪካን አይልም ኢትዮጵያ የሚኖር ሰው እንኳን ልብስ ይለብሳል። ቡትቱ በሞላበት አገር አንድ ልብስ እንደ ወፍጮ ቤት ሰራተኛ ተጣብቃበት ነው የምትመጣው። ቀይሪ፣ እከክ ፀጉር ቀይሪ። መቼስ በራሴ የኔ የራሴ ፀጉር እንዴት እንደሚያምር አይታችኋል። አ ዊግ አታርጊ ነው የምትሉኝ። ግን ወጣት ነኝ፣ ሴት ልጅ ዘንጪ፣ ልበሺ፣ እመሪ፣ አትግማሚ እ በእውነት ጋር ዝም ስታ፣ ዛሬ ደግሞ ዲቦራ ልትናገር ትፈልጋለች። ንቃሽ እንጂ እኮ ፈርታሽ አይደለም። እ ዲቦራ ንቃሽ እንጂ ፈርታሽ አይደለም። ማናባሽ አንቺን ይፈራል። እክ ተነስታ ዲቦራ ዘጌ ጋር ተገናኘች ብለሽ አፍሽን ከፍተሻል። በጎን ሄደሽ የተታረቅሽው ጌ ቢሰጥሽ ጌታ አባሽ ሰጣ ያለሽ የሚሰጥሽ ስለሌኝ፣ እንጂ የሚሰጥሽ ቢኖር ኖሮ ልጆችሽን አስቀምጠሽ ትለምኝ ነበር። ለመለመንም ፊት ያስፈልጋል፣ ለመጠየቅም ፊት ያስፈልጋል። ሊጥና ቫዝሊን ተለቅልቀሽ መጠሽ፣ እዚህ የትኛው ሰው ነው የሚያይሽ? የትኛው ሰው ነው የሚያያት? ቆይ፣ ከስክሪን ውስጥ ምናምንሽ የሚሸት ሴትዮ፣ ታጠቢ አህያ ይኸውን ጋይስ ታታላችሁ። አሁን በቃ የድሮ የ 19 ዓመተ ምህረት ቪዲዮ እያመጣች ትፖስታ። እኔ ዛን ጊዜ አልተወለድኩኝም ግን እሱን ትፖስታለች ምናምን ምናምን ምናምን ምናምን። እንዴ ዋ በቃ እድሜ ልኳን ነው እንትን የምትለው። እድሜ ልኳን በቃ በኔ ልትሞት ነው እንዴ? ይበቃሻል እኔማ በቃኝ እኮ። እኔ እንደዚህ ነው ጋይስ፣ እኔ እንደዚህ ነው። ላጥላ ጣራጋት አለው። ከዛ አፏን ስትጮ ሳምንቱ ሙሉ ሪከርድ እያመጣ ስትፖስ ደሞ እኮ እኔ አሁን ለምሳሌ ስለሆነ ሰው ከተናገርኩኝ እይታለኝ፣ ላይቅ እይታለኝ። የሆነ ነገር የሆነ ነገር ከፖስትኩ ስለ ሰው ይታያል። የሰውኮ የሚያያት እንኳን ላይቆ 500 ስለ እኔ ስትለፈልፍ እንኳን ትንሽ ጨመር ይላታል ኮመንቷ፣ እንኳን 1000 ሰው እንኳን እንኳን አይቆምትም እኮ ቤቷ ላይ። ለራስሽ ወገን ማቶኝ ወድ አይላትም እንትና ግን በቃ ቁጭ ብላ ምናምን። ስለዚህ ቤት ታሊባናት ብቲ ቤት ታስቀያሚናትን ብቲ ሰርጀሪ ብቲ ቤት ታደደብ የፈለግሽውን ብቲ። ማንም ማንንም ሊጣላ አይችልም። ሰው በራሱ አገናዝቦ ነው። በግድ ሁሉም ሰው ካልጠላት መሃይም ደንቆሮ፣ ባልቴት፣ ዥልጥ፣ ንፍጣም፣ ቀበሮ እዚ ቁጭ ብላ ሰው ሰውን ካል እንዴ እንዴት ነው ቤተሰብ፣ እንዴት አይምሮ እንዴት አይምሮ አይሰራም? እኔ ያው ለምሳሌ ሁሉም ሰው ይደደኝ አለልም፣ ሁሉም ሰው ይደደኝ አለልም። በቃ ይሄ ተፈጥሮ ነው። እኔ እኮ ማልወዳቸው እዚህ ቲክቶክ ላይ አሉ እኮ ማለት ልጆች የሚወዳቸው ደግሞ አሉ። የሚወዱኛሉ ይወዱኛል። በቃ ፎቶዬ ከተደረገ ሪ የእናትሽን ፎቶ የአባትሽን አታረጊም። የእሷን ፎቶ አንጠልጥለሽ የእናትና የአባቷን ፎቶ ስታደርግ ታዲያ ተከብራይታለሽ። እከክ በስራቸው በስራቸው አይደል እንዴ የምትንቋቸው የእናትና የአባታቸውን ፎቶ ማድርገው ቢመጡ እናንተ ባለጌ ዘልዛላ ቤተሰብን ከመሳደብ ወደኋላ አትሉ። አየናችሁ እኮ ቁሬማ የቤተሰቧቸውን ፎቶ እንዴ በስራቸው የማዳም እዚህ ማዳምን እንትን ብላ እንትን ብላ እያላችሁ የምትንቋቸው እናንተ አይደላችሁ? እከካ ያለ እነሱ ዜሮ ዜሮ ናችሁ። አራት ነጥብ እበት ማን አባሻ ይሻል? ዲያስፖራውን ሜሽ አህያ ኢትዮጵያ ገብታለች እኮ ቤታ ብለው እኮ የሚጨነቁ ሰዎች ናቸው እኮ። ሰው በተወለድኩበት በገዛ ሀገሬ ኢትዮጵያ ገብታለች ብሎ የሚጨነቅ ማህበረሰብ ውስጥ እኮ ነው ያለን። እባብ ብቻ ረኔ ባሏ እንዴት አይፈታት? ጋይስ፣ እንዴት አይፈታት ዲባል። ባልየው እኮ ይውላቸው የእንቁርቲ ባል እኮ አሁን ላይ ብታያት አሉ ሺቲ ለብሶ እንዴ እንዴ፣ ያለ አሉ መንገድ ላይ መሄደው ከእሷ ጋር ኖሮ ጌኔ። አሁን ሁሉም ሳያ ቃል ጓደኛ ቦይፍሬንድ እንዳለኝ ማያቅ ሰው የለም። እኔ ስመጣ ተደባብቄ የመጣው ሰው አይደለው፣ ሁሉም ሳያቃል፣ ግን ክብር አለው። ኢቨን ላይቭ ላይ እንኳን ሆኚ ካንኳክቶ በክብር ተጠይቄ ነው እንጂ እንደዚህ እንዳንቺ በቃ የ- አልኳች እንቁርት ይባል እንደዚህ ነገረኛ ነው። ልክ ሰው ሲያልፎ ምን አባሽና ነው ምን ታይኛለሽ ሚል ሁሉ ነው የሚመስለኝ። እግዚአብሔርን ከሱ አጋየዋለ። አልዋልታ ነው ቀንና ከሌሊት የምታወራበት እከካ ይሄ። በቃ እድል ነው በቃ እድል ታቅያለሽ አንቺ ደንቆሮ። የሰውን እድል ማንም ሰው መውሰድ አይችልም። ልክ እኮ የቱርክ ፊልም የማይነው እኮ የሚመስለኝ የሰውን እድል ሰው የሚወስድ ቁጭ ብላ ቤታ አንቺ አሁን እንደዚህ ስላልሽ አንቺ ሰውን ያሸንፍሽ ይመስልሻል? እንዲህ በቃ ቁጭ ብላ ረጋ ብላ ስላወራይ ማይም ነሽ። ተከታዮችሽ ማይም ነሽ። አንቺ ተከታዮች እባብ እድሜ ልካቸውን ደንቆሮ። እንደዛ አይነት ሰውን የሚከተልሽ ምን አባሽና ነው ያንቺ ተከታይ። ልክ እውቀት ያላቸው አርግሽ ምታው ቲክቶክ ላይ አይደል 247 ምትዩ። እኔ የራሴን ሪካርድ እኮ ራሱ እኮ ዞር ብያ ላይውም። አንቺ ስትፖስት ቁጭ ብላ ነው በቃ ምትሉ ላይቭ ላይ ከኔ የተሻለች አሁን ድግ ገና ስራ ያላታት ምስል ደበሎ እኔማ ሰሞኑን መቆም ጀምርኩኝ። ሰሞኑን መቆም ጀምረሻል። ተከተይኝ ህይወትሽን ነው የምለውጠው። ኔ ቤታ አንቺ አንቺ ኔ እንድትለውጭኝ እኔ አንቺን ለውጥ ውይግሽን ቀይሪ ብዬሻለሁ። ያየነተበ ውይግሽን አስቀይርሻለሁ። ጀግና ነኝ እኔ ቤታ። ቴንኪው ማሬ ጀግና ነኝ እኔ ቤታ። ውይግሽን ቀይረሻል ጨብጣም ይ እ እንዳልተተኮሰ ሸሚዝ እኮ ነው። ፀጉሯን ሰማንያ ጊዜ በውሃ ስታበጥር የምትውለው እኮ አስር ጊዜ እየመዘመዘ ፀጉሯን ስታበጥር እንደምንም ማስቀይርሻል። ትቀይሬያለሽ። አሁንም አሁንም ትቀይሬያለሽ። እንደምንም እንደምንም ቀጥቅጬ ቀጥቅጭ በሳምንት አንዴ እየመጣሁ እየቀጠቀጥኩ ልብስሽን እንድትቀይሪ፣ ራስሽን እንድትጠብቂ፣ ጥፍርሽን እንድትሰሪ፣ እንዳው ቢቀርቢ ቃል ፀጉርሽ እንድትጠብቂ፣ እንድትስተካከይ፣ ለልጆችሽ ጊዜ ዞርያሽ እንድትሰጪ ቤትሽን እድሜ ልክሽን፣ እንዴ ቢያንስ እንኳን እስኪ የሆነ ነገር አሳይን። አንቺ ደንቆሮ እኔ እናንቺ እስኪ ሌላው ይቅርና እኔ እናንቺ እንፍር። ይኸው ቃል ለምድር ለሰማይ፣ ጋይስ ቃል ለምድር ለሰማይ። ከዛ በኋላ እየቀጠለ ደግሞ እኔ ቁጭ ቤት ተዘብዝፌ ነው አሙለው። አንቺ በጣም ሰራተኛ ነሽ አይደል? ሰርተሽ ነው የምትዩ። እስኪ ደግሞ ባንካችንን እናሳያለን። ለዚህ ማህበረሰብ እያሳየን ለምን አንሄድም? ወሬ ከማውራት እያሳየን እንሂድ። ምቀኛ በቃኝ ተባቷ። ነገ ደግሞ አፏን ስትከፍት ትውላለች። ዲቦራ ላይ ብላያለች። ጋይስ ላኪላት ብሏት ካለች ድንጋይ ራስ ዲቦራ አለች። ዲቦራን ግቢ በሏት። ታባሽ። አሁን ደግሞ እዚህ ጋር ደግሞ እንደዚህ ብለን በወገባ ገዳሽን ቀጥቅጬ ደግሞ ሸቀልብሻለሁ። ጌሜን እጫውታለሁ። ከዛ ደግሞ ነገ ደግሞ ዩትብ ላይ ላይሽ ላይ ሄድብሻለሁ፣ ሸቀልብሻለሁ። ምን አባሽ ታመጫለሽ? አመዳ። እንደውም አንቺን ነው ዩትብ ላይ እየሸቀልኩብሽ የሚሄደው። ግማታ የሚሸቀል የለሽም የሚያቀች ሰው የለም። እየቀጠቀጥኩ ኳፍ ምስሻለሁ እኔ መከራዬ እንደዛ ነው። ቴክስታቸው እኮ ካላየው በዚህ ስልክ አይታይም ዴ ለምን ዲቦራ ቲሸርት አደረገች? የቤታን ብላየይም፣ አንቺ ድፎ ዳቦ፣ አንቺ ማን ይከትሻል ቲሸርት ውስጥ? ቴንኪ ቴንኪ አላየት ነው እኔ እሺ ጋይ እንደው እሺ ቤታ ቀናሽ ምናምን በሉኝ፣ በንድዜ በዚች አይነት ግን እራኮቦት ጋለሞታ ቀናሽ እንዳትሉ በመድኃኒዓለም እንደው በሌሎቹ ቀናሽ ቤታ በሉ። እኔ እናቴ ንሳ እንደ መድኃኒዓለም በሚያውቀው ይኸው ማምላክን። እኔ በዚህ ቲክቶክ ነዋሪ ሴት ቀንቻ አላውቅም። እንደዚህ ቅናት ምናምን የለብኝም። ምንድነው እኔ በቃ ስነካ አልወድም ነው። ነብር ነኝ፣ ቀሰው ሲነካኝ ምናምን ማለፍ አልችሉም። ከዛ በተረፈ ግን እንዲስ እንትናምን በላች እንትናምን ጠጣይ፣ እግዚአብሔር ነው ፈጣሪ በሚያውቀው እናንተ ናችሁ ስክሪንሻት እያደረጋችሁ የምትልኩልኝ እንጂ እኔ አላይም ራሱ ጭራሽ።